እጅግ የተከበራችሁ የዳውሮ የሀገር ሽማግሌዎች፣ ወጣቶች እንዲሁም በዚህ የተገኛችሁ እንግዶች፣ ዳውሮ የአናብስትና የዞኖች፣ የፏፏቴዎችና የግንቦች፣ የደኖችና የዋሻዎች ምድር ለእኛ ልጅማዎች መከታና ኩራት ወደ ሆነችው ዳውሮ እንኳን በደህና መታችሁ። ደገሪ ከባለዋ ማተይ ከባለዋ ይስቴ ይላል ዳውሮ። ንብም ትንኝም የየራሳቸውን ማር ይሰራሉ ማለት ነው። የዳውሮ ጠቢባን ሕዝቦች ስለሚበሩ ብቻ ትንኞችን አይመርጡም። የሚያመጡትን ዕዳም ጠንቅቀው ያውቃሉ። ዳውሮ በአስደናቂ ታሪክ የተሞላ ህዝብ ነው። ኢትዮጵያውያን የተዛመዱ የተሰናሰሉ፣ ተነጣጥለው ያልኖሩ ፈትተን የማንጨርሳቸው ትስስራቸው የጎላ ናቸው ስንል አንዱ ምስክራችን ዳውሮ ነው። ከዳውሮ ህዝብ ጋር ለመኖር ያልመጣ ኢትዮጵያዊ ማን ነው ከቅርቡ ከቅርቡ ከወላይታ ጋሞና ከፋ ብቻ እንዳይመስላችሁ ከኦሮሚያ ከሀዲያ ከመንዝ ከአገው ምድር ከጎንደር ወይም ከምከምና ከትግራይ ተምቤን ሳይቀር ዳውሮን ፈልገው ወደው እንደ መጡ ታሪክ ይናገራል። ዳውሮ እንዴት ያለ ሰው ወዳድ ቢሆን ነው፣ በዚያ መኪናና ምቹ መንገድ ባልነበረበት ዘመን ከሰሜን ኢትዮጵያ ኢትዮጵያውያን ወደዚህ የመጡት? የዳውሮ ዝና እንዴት ታላቅ ቢሆን ነው ሬዲዮና ቴሌቪዥን ፌስቡክ እና ትዊተር ባልነበረበት ዘመን ከሰሜን እስከ ደቡብ ዝናው የተዳረሰው ዳውሮ እኮ የካዲ ጋድዋ አገር ናት። ካዲ ጋድዋ የዳውሮ ጥንታዊ ቤተመንግሥት ነው። ከአራት መቶ ዓመታት በላይ እድሜ ያስቆጠረ። ዳውሮ ታይቶ የማይጠገብ የአፍሪካ የዝሆን ዝርያ፣ ጎሽ፣ ዲፋርሳ፣ ከርከሮ፣ ሳላና አጋዘን በነፃነት የሚከማሸሩበት የጨበራ ጩርጩራ ብሔራዊ ፓርክ መገኛም ናት። ድሮ የእኛ አካባቢ ሰዎች የዳውሮ ጀግኖች የዝሆን ጭራ ሲቆርጡ ኮራን በወንድሞቻችን ይሉ ነበር። ዳውሮ አንዴ ካዩት በኋላ ድምፁ አወራረዱ ከአእምሮ የማይጠፋው የኩራንቱ ፏፏቴ መፍለቂያም ሀገርና ምድር ናት። ዳውሮ በስጋ አልፎ አጥንትን የሚነቀንቀው የድንጌ ሙዚቃ መፈልሰፊያ ምድርም ናት። ከዲ ሁልኮም የመንጻት ዋሻ። የዳውሮ ነገሥታት ሀገርን ለመምጣት ንጹህ መሆን ይገባል የሚል እምነት ነበራቸው። በዚህም ምክንያት በሎማ ወረዳ ውስጥ የመንጻት ዋሻ ነበራቸው ከዛሬ 250 ዓመታት በፊት የተሰራ ዋሻ የሚያመላክተው የዳውሮ ሊቃን የዳውሮ ያኔው ነገሥታት ትክክል እንደነበሩና ሀገር ለመምራት ከዘረኝነት፣ ከዋልታ ረገጥነት፣ ከሙሰኝነት፣ ከግጭት እንዲሁም ከከፋፋይነት ከሁሉ በላይ ኢትዮጵያን አሳልፎ ከሚሸጥ መንፈስ የጸዳ መሆን የግድ ይላል። በዳውሮ ምድር ከሶሎ ቤጌና ወረዳ ዋና ከተማ ከቃራዋ 20 ኪሎሜትር ርቀት ላይ በጋዞ ኮይሻ ቀበሌ ምስራቃዊ ጫፍ ጀምሮ ወደ ሰሜን የተዘረጋ ውብ ደን አለ። የአያሌ ብዙሃ ሕይወት መናሪያ የሆነው የሶሎ ደን ልዩ እፅዋት ሞልተውበታል። አዕዋፍ ይዘምሩበታል። እንደ ጥቁር እንጨትና ኮሶ ያሉ ሀገር በቀል ዛፎች በሀገር በቀል የአካባቢ እውቀት ከምሳር አምልጠው ተደብቀውበታል። ኢትዮጵያ ውስጥ በሺ የሚቆጠሩ ሀገር በቀል ተክሎች እንዳሉ ማወቅ፣ መመራመር፣ ማጥናት የሚሻ ወደ ዳውሮ ተርጫ ቢመጣ በነፃ የምናስተናግድበት ምርጥ ሙዚየም እንዳለን ዛሬ ጠዋት ማየት ችለናል። ረጅሙ የቻይና ግንብ ሲባል ሰምታችኋል። ቱሪስት ከዓለም ዙሪያ ይህንን ረጅም ግንብ ለማየት ወደ ቻይና ይጓዛል። የቻይናውያን ያህል ባይሆንም በዚምባብዌ ዓለም የሚደነቅበትና በቱሪስትም የሚጎበኝ ጥንታዊ የድንጋይ ካብ አለን። እኔ ግን እላችኋለሁ በእነዚህ ተርታ ሊሰለፍ የሚችል ሌላ አስደናቂ ግንብ እዚሁ ኢትዮጵያ ውስጥ በዳውሮ ምድር መኖሩን ላላዩትና ላልሰሙት ወገኖቼ ዛሬ በደስታ ብገልጽላቸው ወዳለሁ። በአካባቢው ማኅበረሰብ ካቲ ሃላላ ኬላ በመባል የሚጠራው ስቶን ዎል የድንጋይ ግንብ እያንዳንዱ በአማካኝ እስከ 170 ኪሎ ሜትር ርዝመት ያለው አጠቃላይ ርዝመቱ ከ1200 ኪሎ ሜትር በላይ የሆነ ቁመቱ 2.6 ሜትር እና ስፋቱ 3.6 ሜትር የሚሆነውና ከአራት መቶ ዓመታት በፊት በዳውሮ ንጉሥ በካቲ ሐላላ የተገነባ ግም ዛሬም ድረስ ብዙ ሳይጎዳ በስፍራው ቆሞ ተንጣሎ ይታያል። በ16ኛው ክፍለ ዘመን ተጀምሮ በ18ኛው ክፍለ ዘመን መጠናቀቁ የሚነገርለት ይህ ግንብ የወታደራዊና የፖለቲካ ልዕልና መገለጫ ተደርጎ ከመወሰዱ ባሻገር መግቢያና መውጫ ሆነው የሚያገለግሉ ሰባት በሮች አሉት። ለምን ሰባት የሚለውን የዳውሮ ምሁራን ይመራመሩ። መሃላው ሰባት ነውና የሊ ዚማሩማ ዛባ ገራት ደራ አባ ከፋ ቀላሚሳ ጥንታው የድንጋይ ካብ ከጎፋ በኮንታ አድርጎ እስከ ጎጀብ ወንዝ ድረስ ባለው የግንብ አካል 3 ሜትር ጥልቀትና አምስት ሜትር ስፋት ያላቸው በርካታ የመከላከያ ምሽጎችንም ያካተተ ነበር። ታዲያ ይህ ሁሉ የጽናት መገለጫና የተፈጥሮ ጸጋ የተሰጠው ሕዝብ ስሙ ቢገን ኢትዮጵያውያን ሁሉ በጆሯቸው የሰሙትን በአይናቸው ሊያየው ቢመጡ ዛሬም እኛ በንጋት ብንመጣ መታደል እንጂ ሌላ ምን ሊባል ይችላል? ኢትዮጵያውያን አይናቸው ተገልጦ በኦሞ በኮንታ በዳውሮ ያለውን ሀብታችንን ብቻ ቢያዩት ምንኛ ደስ ባለኝ ነበር። ልባችንና አይናችን ውጭ ስለሆነ መለስ አርገን ወደዚህ ብና ቀና ኢትዮጵያዊነት ኩራት ኢትዮጵያዊነት የሚሞቱለትና የሚጠብቁት እጅግም የሚያኮራ ማንነት መሆኑን በቀላሉ መገንዘብ ይቻል ነበር። ታዲያ ዳውሮ የሁሉ የጽናት መገለጫና የተፈጥሮ ጸጋ የተሰጠው ሕዝብ ስሙ የገነነው እንዲሁ ሳይሆን በሚያኮራ ተመንዝሮ ባላለቀው ታሪኩም ጭምር መሆኑን ወጣቶች እንድትገነዘቡና በሚያኮራ ታሪካችሁ እንድትናገሩ፣ እንድታስተምሩ፣ እንድታሳዩም ጭምር አደራ ልላችሁ ፈልጋለሁ። ዳውሮ የገነነ ስርዓተ መንግስት ነበረው። በተለይም የካውካ የካውካ ስራው መንግሥት ከጎጀብ እስከ ኦሞ ወንዝ በሰሜን በምስራቅና ደቡብ የከፋ ተራሮችን በምዕራብ ያደረገ መንግሥት በአስራ ሰባተኛው መካከለኛ ክፍለ ዘመን መስቶ ነበር። ካቲ ራሹና ካቲ ሀላላ የታወቁ ገናና ነገስታት ናቸው። ካቲ ሀላላ የሀላላን ግንብ ያስገነባ እርሱ ነው። በዳውሮዎች ስልጣን ሙጭጭ ብሎ መያዝ ነውር ነው። ተካፍሎ መብላት ተካፍሎ መብላት ብቻ ሳይሆን ተካፍሎ መምራትንም ያውቁበታል። ወራባ፣ ኢራሻ፣ ጉዳ ዳና፣ ቡዱጋ ዱጋ የተሰኙ የስልጣን ተዋረዶች ነበሯቸው። እነዚህን ልምዶች መመርመር መጠቀም ለአሁኗ ኢትዮጵያም ያስፈልጋል። ለዚህም ነው ዳውሮዎች ከአራቱም ማዕዘናት የመጡ ኢትዮጵያውያን ሲቀበሉ ይኖሩት። በዳውሮ ቤተኝነት እንጂ እንግድነት አይታወቅም። በዳውሮ ባለቤት እንጂ መጥጤ የለም። የዳውሮዎች አባባል ይህ ጉዟችንን በሚገባ ይገልጥልናል። ቆጴናን ኬሶ ገሬሳ ዛራናው መጥጤ ይላል። ሳይታቀድ የተጀመረን ሙዚቃ ወይም ዘፈን ለመጨረስ አስቸጋሪ ነው ማለት ነው እኛ ከዚህ እንማረው የሚገባና የተማርነውን ብዙ ቁም ነገር አለ። በመሰረተ ልማት ግንባታ ስም የጎዳነውን ታሪካዊ ቅርስ፣ የቀበርነውን የመንገድ ድልድይ፣ የተቋረጠው የአየር ጉዞ እዚህ ምድብ ውስጥ የሚወልቁ ናቸው። ከዚህ ከዚህ በኋላ ግን በሚገባ አስበን በሚገባ ቅደን መነሳት ይኖርብናል። መደመር ነባሩን ወረቶቻችንን ይዘን ያለፉ ስህቶቻችንን አርመን ለሁላችንም የምትሆን ሁላችንም የምትመስል ኢትዮጵያ የመገንባት ጎዳና የብልጽግና ማማ ላይ የሚያወጣን ሁነኛ ሚስጥር ስለሆነ ሚስጥሩ ያልገባቸው ወደ ዳውሮ መጥቶ አንድ ሺህ ኪሎ ሜትር ለዓመታት የተገነባውን ግንብ በማየት ትልቅ ነበርን፣ ትልቅም እንሆናለን። ዳውሮዎች በንግግርና ዘፈን መሃል ድንገት ዳውሮ ባና ኦይሳ ማና ይላሉ። ዳውሮኒ ቅቤ ንብላ ማለት ነው። ዳውሮች እውነተኛውን ቅቤ መስራት ብቻ ሳይሆን እውነተኛውን ቅቤ ማብላትም ያውቁበታል። ባልተበረዙና ባልተቀየጡ ተፈጥሯዊ የቅቤና የአይብ ምርት፣ በእነርሱም ግብአት ጣፋጭ ባህላዊ ምግቦች ማለትም ሲሊሶ፣ ኡታ፣ ቡራቶ ታንጮ፣ ቶፔላ፣ ሃይዞ፣ ቃሷ፣ ሾሊያ፣ ባጭራ፣ ሌሎች ብዙዎች የሚያዘጋጅ መሆኑን ፈጽሞ ልንዘነጋ አይገባም። ሲሆን ስንመጣም እነዚህን ምግቦች በመቅመስ የዚህን ጥበበኛና ሙያተኛ ሕዝብ የእጅ ሥራዎች ማወቅ መናገርና መመስከር ከሁላችን የሚጠበቅ ይሆናል። ቶኪያ ብያ በመባል የሚታወቀው የዘመን መለወጫ በዓል የጨረቃ ጉዞን መከተሉ ብቻ ሳይሆን በስልቱም አስገራሚ ቀመርን ተግባራዊ ያደርጋል። ባለከረባቱ የትንፋሽ መሳሪያ በመባል የሚታወቀው ዲንጋ በርዝመት ሪከርዱ ብቻ ሳይሆን በአስተራር ጥበቡም በልዩ ጥለታዊ አጣጣል ዲዛይኑ እጅግ ተወዳጅና ሰፊ ተቀባይነት ያለው የሸማና የእደ ጥበብ ስራ ጋር ተዳምሮ ሰፊ ምርምር ሊካሄድበት የሚገባ ጥበብ ሲሆን በዚህ ሸማ ልብሳችን ላይ ከምታውቁት ከለሮች ከፍ ብሎ ዚምቢብሩዋ የሚባል ነገር አለ። ዚምቢብሩዋ ማለት ጥቁር፣ የቀይ፣ የብጫን መደመር ዳውሮች በልብሳቸው ያሳዩበት ምልክት ነው። ዳውሮች ቀይን ለብቻ፣ ነጭን ለብቻ፣ ጥቁርን ለብቻ ካደረጉ በኋላ የመደመር ምስጢርን ለማሳየት ዚምቢሩዋንም ከላይ ከፍ አድርገው በልብሳቸው ላይ ይሸምናሉ። መደመር ማለት ለየብቻ እየቆም በጋራም የሚያምርብን ማሳያ ምልክት ስለሆነ ያልገባቸው፣ እዚህ ጋ ያለው ምልክት በማየት ከዳውሮ መደመርን በቀላሉ መማር ይችላሉ። የዳውሮ ሕዝብ ችግርና መከራ ባጋጠመው ጊዜ ሁሉም ተሸንፎ ለችግርና መከራ እጅ የሚሰጥ ህዝብ አይደለም። በተቃራኒው ተሰባስቦ ከመሪዎቹ ጋር ተመካክሮ የቃል ኪዳን ውሳኔ በማሳለፍ በቃሉም በመተማመን ከገባበት ችግር በስራ መውጣት የሚችል ህዝብ ነው። ለዚህ እውነታ ምስክር ፍለጋ መኳተን አያሻንም። ዳውሮን የከበበው ጥንታዊ የድንጋይ ካብ ማህበረሰብ ይደርስበት ከነበረው ጥቃትና መከፋት ራሱን ለመከላከል ንጉሱና ህዝቡ እንዲሁ እንዳሁኑ ተሰባስበው ኑ አዎዋ ላፉኑዋ ማይዛ ይላሉ። አሌን ባጥፍ የሰባት ዘር ማንዘሮች ያጥንት እሾ ሆኖ ይውጋኝ ማለት ነው። ዛሬም ዳውሮ ላይ እኔና እናንተ በአንድ ላይ ኑዋዋ ላፍኑዋ ማይዛ እንላለን። የኢትዮጵያን ሉዓላዊነት፣ የኢትዮጵያን አንድነት፣ የኢትዮጵያን ኩራትና ነፃነት እኔና ዳውሮዎች አሳልፈን ላለመስጠት በሰባት ዘራችን እንደ ባህላችን ዛሬ በመሃላ እናጸናለን። ከኔ በኋላ ወደዚህ ስፍራ የሚመጡ መሪዎች የመንገድ የውሃ የጤና ተቋማት የትምህርት ቤት የስራ ጥያቄዎችን ሊመልስ እዚህ እንደማይመጣ ተስፋ አደርጋለሁ። ከኔ በኋላ ወደዚህ ስፍራ የሚመጣው ኢትዮጵያዊ መሪ በጨበራ ጩርጩራ ፓርክ በኩራንቶ ፏፏቴ ሊዝናና እንጂ የመንገድ ጥያቄ ሊመልስ አይመጣ። ከዚህ በኋላ ወደዚህ ስፍራ የሚመጣው መሪ በድንኬ ሙዚቃ ሊደሰት እንጂ የመሠረተ ልማት ጥያቄ ሊመልስ አይመጣም ከዚህ በኋላ ወደ ዳውሮ የሚመጣው የኢትዮጵያ መሪ በካቲ ውርቆ ዋሻ የጥሞና ጊዜ ሊወስድ እንጂ በሐላላ ግንብ አሻግሮ ሊያይ እንጂ ጥያቄ ሊመልስ አይመጣም ይህንን ጠንካራ ህዝብ ይዘን ይህን የመሰለ ጠንካራ ባህልና እሴት ስነ ምግባር ይዘን ተመልከቱት! ይሄን የመሰለ ገነት ይዘን ብልጽግናን ማሳካት እንዴት ይከብደናል? እንደርሳለን። ሩቅ አይደለም። እናየዋለን። ቅዠትም አይደለም። ዛሬ ያሉትን ችግሮቻችንን ሁሉ እንደምንሻገራቸው የኢትዮጵያውያን ነባር ታሪኮችና እሴቶች ምስክሮቻችን ናቸው። አሁን የሚነሱት ማዕበሎች የሲኒ ማዕበሎች እንጂ የባህር ማዕበሎች አይደሉም። ይርከፈከፉብን ይሆናል እንጂ አያለቀልቁንም። ይሞክሩን ይሆናል እንጂ አያሸንፉንም። እኛ ኢትዮጵያውያን ለሽንፈት ባዕድ ነን፣ አናውቀውም። የአገሩን ደህንነትና ሉዓላዊነት አሳልፎ የሚሰጥ ትግራይ የሚሰጥ አፋር የሚሰጥ ሶማሌ የሚሰጥ ሀረሪ የሚሰጥ ኦሮሞ የሚሰጥ አማራ የሚሰጥ ቅማንት የሚሰጥ አገ የሚሰጥ ኩነማ የሚሰጥ አርጎባ ጉራጌ፣ ስልጤ፣ ከምባታ የሚሰጥ አላባ የሚሰጥ ሲዳማ የሚሰጥ ወላይታ የሚሰጥ ቡርጂ የሚሰጥ ኮንሶ የሚሰጥ ኑዌር፣ አኙዋ፣ ዳሰነች፣ አሪ፣ ባና፣ ጸባይ፣ ሐመር፣ ካራ፣ ማሌ፣ ባጫ፣ ቦዲ፣ ቢራይሌ፣ ዲሜ፣ ኩዩጎ ሙርሬ መርሞሬ እኛ ጋቶን የሚሰጥ ዳውሮ ኢትዮጵያ የላት። ዛሬም እንደትናንቱ የብልጽግና መንገዳችን ሰላም፣ ይቅርታ፣ ፍቅር ስለሆነ እኛም ለበደልናችሁ ይቅር እንድትሉ ዳውሮች ዳውሮችን በይቅርታ ልብ እንደ አባቶቻችሁ ከኢትዮጵያውያን ጋር ተደምራችሁ ሌሎችም ሰላምና ብልጽግናን ተመኝታችሁ ኢትዮጵያን ወደሚገባት የብልጽግና ማማ ለመውጣት እንደ አባቶቻችሁ እስከ ሰባት ዘራችሁ በመሐላ እንድታጸኑትና በኢትዮጵያና በኢትዮጵያዊነት ቀልድ የማታቁ መሆኑን ድጋሚ እንድታረጋግጡ አደራ እላችኋለሁ።